ሰራተኛ አደይ ድራማ እንግዲህ እጅግ አስተማሪ እና ምርጥ ድራማ ነው ማለት ነው። እኔ የሚጫወቱት ገጸ ባህሪያቸው በሙሉ እጅግ በጣም የሚያስተምር ልብን ጠልታ የሆነ ድራማ ነው። በጣም ደስ የሚለኝ ድራማ ነው ማለት ነው። እኔ በጣም የሚመቸኝ ድራማ እንግዲህ ሰራተኛ አደይ ድራማ ነው። የምትለየኝ እንግዲህ አባቱ ሞቶባት አዘን ላይ ነው ያለችው። እንግዲህ ምንም ማድረጊያ አይቻልም። እቺ መኖር እንዳለም መሞትም አለ። ሁሉም እንግዲህ አዘን ላይ ነው ያሉት የቅምጥል አባት ሞቶ ማለት ነው። ቅምጥል አባት ማለት እንግዲህ ለአቡሌም አባት ሆኖ ተገኝቷል ማለት ነው። አቡሌም እንግዲህ አዘን ላይ ነው ያሉት። ሁሉም እንግዲህ አዘን ላይ ነው ያሉት። አሁን የቅምጥል አባት አረፉ። ድራማ እጅግ በጣም ነው ደስ የሚለው፣ መተባበራቸው፣ አንዳንዴ መጣላታቸው በቃ እጅግ በጣም ደስ የሚል ድራማ ነው ማለት ነው። በጣም ብዙ ነገር የሚያስተምር ድራማ ነው ድራማቸው፣ በጣም እጅግ በጣም ደስ የሚል ድራማ ነው። ሁላቸው የሚጫወቱት ገጸ ባህሪ በጣም አስተማሪ ያለው ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ማለት ነው። አዴ እንግዲህ በጣም ምርጥ ልጅ ናት። ሰው ቤት ነበረች ሁሉንም አሳልፋ ዛሬ ላይ ደርሳ እንግዲህ ዛሬ እንግዲህ ከዴፍ ጋር ሆና ከብዙ ሰው ጋር እየተጣላች ነው። ቲና እንግዲህ ቲና በዚህ ሰዓት ከዴፍ ጋር ካልሆንኩ እያለች አደን እያስቸገረች በጣም ከባድ ሆናለች ማለት ነው። አንዳንድ ጊዜ እኛ የምናፈቅረው ሰዎች ላይ ሌላ ሰው ደብል ይመጣና ሕይወታችን ያበላሻል ማለት ነው። ይሄም ያለው ነገር ነው ማለት ነው። አይደለም ፍቅረኛ ላይ ቀርቶ ብናገባን ባህላችን ላይ ሌላ ሰው ደብል ሊመጣና ሕይወታችን ለመበላሻት ይጥራል ማለት ነው። እንግዲህ ሰራተኛ አደይ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው። ሰው እንደዚህ አይነት ድራማ አስተማሪ ድራማ ይዛችሁልን ስለመጣችሁ በመጀመሪያ እናመሰግናለን። በርቱልን በአደይ አዲስ ነገር እንዴት መጡልን? ተስፋ እናደርጋለን። ሰላም ውድና እና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁልኝ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ። በያለም ዳርቻ እኔ ጋር በዛ ሰላም ለእናንተ ይብዛላችሁ። እንኳን ወደ ቻናሌ በሰላም መጣችሁ። እኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማደረግ አበረታቱኝ። እስኪ ገፋ ገፋ አድርጉኝ። መልካም እና ለራስ ነው። ቪዲዮውን ሼር ላይክ እያደረጋችሁ አበረታቱኝ ይላችኋለሁ። መልካም እና ለራስ ነው። አይከፈልም። ከኛ የሚጎል ነገር የለም ማለት ነው። ውድ ቤተሰቦቼ ሰላማችሁ ይዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ያሰባችሁትን ሀሳባችሁን ሁሉ ፈጣሪ ያሳካላችሁ። በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን የኔ ውድ ቤተሰቦች ሰላማቸው ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ሮሚ እኔ በጣም ነው የሚወዳት፣ ብልጽግና በጣም ነው የምትመቸኝ ማለት ነው። በነገራችን ላይ ሰራተኛ አደይ ድራማ ውስጥ ሁሉም ሪታን በጣም ነው ደስ የምትል ልጅ ናት ማለት ነው። ያው እንግዲህ ወጣ ያለ ገጸ ባህሪ የምትጫወት ቤዛ ናት እንጂ ሁሉም በጣም ነው ደስ የሚለው ማለት ነው። እንግዲህ ቤዛም እየተሰጣት ከባህር ስለሆነች ምንም ማድረግ አይቻልም። እንግዲህ በጣም ነው ደስ የሚለው። ብርሃንም በጣም ደስ የምትል ልጅ ናት። የምትጫወተው ገጸ ባህሪ በደንብ ተወጥታለች ማለት ነው። በጣም ነው ደስ የምትሉት። በነገራችን ላይ የምትጫወቱ ገጸ ባህሪያችሁ የምታደርጋችሁት በቃ እናንተ በድራማ መልክ ይዛችሁ ቤት መጡም። ይሄ እውነተኛ ታሪክ ህይወታችን ውስጥ የሚደረግ ሰዎች በኛ ህይወት ላይ የሚያደርግ በህይወታችን ላይ ሊደረግ ሊፈጸም የሚችል ነገር ነው እየተጫወታችሁ ያላችሁት ማለት ነው። በጣም ነው ደስ የሚለው ድራማ በነገራችን ላይ። ዴፍ እና አዴ እንግዲህ በዚህ ሰዓት አንድ ላይ ነው ያሉት። ቲና ደግሞ ልትላቀቃቸው አልቻለችም በዚህ ፍቅር፣ በዚህ ጤና፣ እንግዲህ አዴ በጣም ከፍቶታል። በነገራችን ላይ እንግዲህ ምንም ማድረግ አይቻለም። አንዳንድ ጊዜ ህይወታችን ውስጥ ፈተና አለው ማለት ነው። ፈተናውን ደግሞ ቻላ አድርገን ተቋቁመን የማሸነፍ ግዴታችን ነው ማለት ነው። ምክንያቱም በህይወት ውስጥ ካለን ድረስ የሰው ልጅ ፈተና ያጋጥማል። ነገር ግን ጨከን ብሎ ጠንከር ብሎ ማለፍ ይችላል ማለት ነው። ምክንያቱም በህይወት ካለ ድረስ ሰዎች ፈጠረ ፈተና ለምን ገጠመን ብሎ አይታሰብም ማለት ነው። እግዚአብሔር መልካም ነው ስለ ሁሉም ነገር ማለት ነው። አሹ እንግዲህ በጣም መጥ ልጅ የእናቱ ልጅ ደስ የሚል ልጅ ከእናቱ ጋር ያደገ ልጅ በጣም ሩሩ የሆነ እና ሳቂታ የሆነ ጀይና ወንድ ነው ማለት ነው። በጣም ነው የሚመሸኝ አሹ ማለት ነው። ዳይመንድ እንግዲህ ያው የስራ ባህሪ ሆኖ ነገር ቢያደርግ ብዙ ነገር ቢያጠፋም ትምህርት ቤት ውስጥ በጣም ደስ የሚሉት እንግዲህ አንድ ላይ ሆኖ እየተሳሳቁ ነው ማለት ነው። ይህ እንግዲህ በዚህ ሰዓት ጥቁር በጥቁር ለበሱ ወይም ሙሉ የቅብብል አፓርት ላረፉ ያሉት ቡሌ ጋር እያወራች ነው ማለት ነው። ፍቅርና ቤዛ ግዲ እንግዲህ ሁለት ተንኮለኞች ተገናኝቶ ሌላ ወሬ እየጠመጠሙ ሌላ ወሬ እየጠነሰሱ ነው ማለት ነው። እንግዲህ እነሱ ደግሞ ከተንኮላ ያርፋሉ። ምን ፊልም እና ጥፋ ሰው ፊልም ስራ ነው የሚለው ተንኮለኛ ሰው ደግሞ ምን ላጥፋ ምን ላድርግ ነው የሚያድረው ማለት ነው። እንግዲህ ቤዛ እና ፍቅር እና ቲና ምግዴ አአዴል እና ውዴት ነው እነሱ ሊያጠፉ የሚሞክሩት ማለት ነው አንድ ላይ እንዲሆኑ ስለማይፈልጉ በጣም አስቸጋሪ ነው። አንዳንድ ጊዜ ጠላቶቻችን በዙሪያችን ይጠቀጠቁና መግባ መውጫ የሚያሳጡብን አጋጣሚ አለው ማለት ነው። እንግዲህ ቤዛ ሁኖም ሌላ አይዲያ አምጥቻ አለው እንደዚህ ቢናረግ ጥሩ ነው እያለች ለፍቅር ሌላ አይዲያ እያመጣችው እየነገረቻት ነው ማለት ነው። እንግዲህ ሰውን እናጠፋለን ሰውን እንዲናረጋለን ብሎ አይዲያ ማውጣት ከባድ ነው ማለት ነው። በጣም የሚገርም ድራማ ነው እንግዲህ። የአዴ አባት እንግዲህ ብዙ ድራማ ላይ የተወኑት አባት ናቸው ማለት ነው፣ ጎረቤት ድራማ ላይ፣ እጅግ በጣም ብዙ ድራማ ላይ አባት፣ በጣም ደስ የሚሉ አባት። ጫኔም ሌላ ድራማ ላይ ይተውናል። በጣም ነው ደስ የሚሉት ማለት ነው። ሁሉም ሌላ የሚጫወቱት ድራማ አላቸው፣ ነገር ግን እዚህ ድራማ ላይ በጣም ነው የሚያስቁት ማለት ነው። ምክንያቱም አሰራራቸው የት የሚያደርጉት ድርጊቶች በጣም ነው የሚገርመው ማለት ነው። ግዲ በጣም ደስ የሚል ድራማ ነው። ቲና እንግዲህ አሹ ይዟት እየመከረ ነው። ከቴራ ቅያሴ ምን አደረገች እያለች ያለች ነው ግዲ አዴን ጥምድ አድርጋ ይዟታል ማለት ነው። ቲናም ፍቅርም ቤዛም እንግዲህ ከሁለቱ ጋር እስማሙ ማለት ነው እንግዲህ ምንም ማድረግ አይቻልም። በህይወታችን ውስጥ የሚወዱንም ሰው አለ፣ የሚጠምዱንም ሰው አለ፣ የሚጠሉንም ሰዎች አሉ። እንግዲህ ህይወት እንደዚህ ናት። ሁሉንም ነገር ችለን ቻል አድርገን መሳለፍ ነው ያለብን ማለት ነው። ምንም ማድረግ አይቻልም። በህይወታችን ውስጥ ያለ ነገር ስለሆነ እንግዲህ ሰራተኛ አደይ ድራማ እጅግ በጣም አስተማሪ የሆነ ብዙ ነገር የሚያሳየን ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ውድ ቤተሰቦች በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ቻናል፣ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምኛ ነው፣ ከኛ የሚጉል ነገር የለም አበረታቱኝ። እስኪ ገፋ ገፋ አርጉኝ ወደፊት ማለት ነው። ቪዲዮ ላይክ አርጉልኝ። ምንም ከኛ የሚጎል ነገር የለም ማለት ነው። ቀለማቸው ይዛልን በያላችበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃል። ዛሬ እንግዲህ ይሄ የመጣችሁ የገቢያ ነበረ የምናታረ አብራችሁ ስለ ቆያችሁ ከልባ መሰግናለን። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቃል። ሀገራችን ሰላም ያድርግል። እንደ አዴ ዣይና እና ጠንካራ ሴት ያድርገን ፈጣሪ ሁሉንም ነገር ተጓጉሎን የምናልፍበት የፈተና ማለፊያ መንገድ ፈጣሪ ያዘጋጀልን እንደዚ እንደ አዴ ጀይናና እና ጎበዝ ልጅ ጎበዝ ሴት የቻይና ሴት እንድንሆን ያደርገን ማለት ነው። ምክንያቱም ሰው ትዕግስተኛ ከሆነ ሁሉንም ነገር ያልፋል፣ መንገዱን ሁሉ ይሻገራል ማለት ነው። ከዛ እንግዲህ ለጤፍ አበባ ለመስጠት እየጣረች ነው ማለት ነው። አዴ እንግዲህ ልትሳብ ደስ ነው ማለት ነው። እንግዲህ ምን ማድረግ አይቻልም። በህይወታችን ውስጥ የሚመጡትን ፈተናዎች ጠንካራ ብለን ጎበዝ ሆነን ማለፍ ነው እንጂ። ሁሉንም የሚያጋጥመን ፈተና ሊያጠነክረን ነው እንጂ ጠንካራ ሆነን የሚመጣብንን ጎበዝ ሆነን ማሳለፍ ነው እንጂ፣ ለሚመጣብን ነገር ልፍስፍስ ሆነን ወይኔ ደከመኝ፣ ወይኔ ሆነ ማለት የለብንም ማለት ነው። ጠንካራ ሆነን የምንቋቁመን ምንም ተቋቁመን ሁሉንም ነገር በሰላም መሳለፍ አለብን ማለት ነው። እንግዲህ ቴና ለዴፍ ወረቀት ሰጠችው ማለት ነው። ወረቀትና አበባ ሰጠችው። እንግዲህ ዴፍ እያነበበ ነበረ። እንግዲህ እንዲ ነው፣ በህይወታችን ውስጥ ሰው እየገቡ የእኛን ለመበጥበጥ የእኛን ለመረበሽ የሚሞክሩት ይሄ ድራማ በነገራችን ላይ ምንም አዲስ ነገር አላመጣም። እውነተኛ ታሪክ ነው ይዞ ከዚህ ጋ ይዞ የመጡ ማለት ነው። እውነተኛ ታሪክ ሰዎች የኛ ላይ የሚያደርጉት ህይወታችን ላይ የሚፈጸም የሰዎች ተንኮል፣ የሰዎች ጠማማነት፣ የሰዎችን መጥፎነት የሚያሳይ ድራማ ነው ይሄ ድራማ ማለት ነው። በዛም ልክ ደግሞ መልካም ሰዎችም እንዳለ ነው የሚያሳየን ማለት ነው ይሄ ድራማ በጣም ደስ የሚለን የሰራተኛ አደይ ድራማ እጅግ በጣም ደስ የሚል ድራማ ነው ማለት ነው። ውድ ቤተሰቦች በድጋሚ ከወደ ቻናል በሰላም መጣችሁ። በፋከች ላይክ ስብስክራይብ እያደረጋችሁ አበረታቱን። መልካም እና ለራስ ነው አይከፈልበትም። ምንም ከኛ የሚጎል ነገር የለም ማለት ነው። አብራችሁ ስለ ቆያችሁ ከልብ መሰግናለሁ። ፈጣሪ ሀገራችን ሰላም ያድርግልን፣ በያለንበት ቦታ ከክፉ ነገር ይጠብቀን በቃችሁ ብለው ፈጣሪ ከሰው ሀገር ወደ ሀገራችን ይሰብስበን። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሰው ልጅ በሙሉ ለሰው ልጅ በሙሉ በያለንበት በያለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃል። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻው ቆዩልኝ። በጣም የምወዳችሁ የማከብራችሁ፣ ስለምታደርጉልኝ በሙሉ እጅግ በጣም አድርጌ አመሰግናለሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ ከክፉ ነገር ሁሉ ይጠብቀን።